አሰላሙ አለይኩም ወረህመቱላሂ ወበረካትሁ። ውድ የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከኔ ጋ አልሐምዱልላ። ዛሬ ደግሞ በሚያሳዝን ቪዲዮ መጥቻላችኋለሁ። ሀስቢየላሁ ወኒዕመል ወኪል፣ ወላ ሀውለ ወላ ቁወተ ኢላ ቢላህ። ከድንገተኛ አደጋ አላህ ይጠብቃችሁ። እና እንግዲህ እንደምታዩት ወደ ውሃላ ሀገር ጅዛን የምትባል ሀገር አስራ ሰባት የኢትዮጵያዊ ባህርተኛ እንዲሁም አንድ ሹፌር የመናዊ የያዘች መኪና በዚህ መልኩ አደጋ ደርሶባታል ማለት ነው። እንዳያችሁት እንግዲህ መጀመሪያ ላይ የሰማችሁት ንግግር ያው የአረበኛ ነው። አረበኛ ደግሞ በደንብ የማይገባችሁ ካለ ያው ሹፌሩ የራሳቸው ዜጋ የመናዊ ማለት ነው። ቪዲዮውንም የከሰተው ሰው የመኔ ነው። ሹፌሩንም ጨምሮ አስራ ሰባት ሆጉሽ ያኔ አስራ ሰባት አላለም ግን፣ አብዛኛው ሰው አስራ ሰባት ናቸው እያሉ ነው ህይወታቸው ያለፈው። ማንም የተረፈ የለም በዚህ መኪና አደጋ ማለት ነው። እውነት እንግዲህ ያንን ሁላ የየመን በረሃ አቋርተው መጥተው እዚች ጅዛን የምትባል ሀገር፣ በነገራችን ላይ ጅዛን ላይ በጣም ከባድ መንገዶች አሉ ብዙ መኪና ደጋ የሚያጋጥማቸው ማለት ነው። እንደዚህ ገዴል የሆነ ምናምን ብቻ በጣም አስፈሪ አስፈሪ መኪና ደጋ አለው። ለላ ዚም ለማየት ራሱ የሚሰቀጠጥ እና ቤተሰብ እንግዲህ ያንን ሁላ በረሃ አቋርጦ መጥተው ሳኡዲ ከተማ ጅዳ፣ ሪያድ፣ መዲና፣ መካ ለመግባት የተወሰኑ መንገድ ሲቀራቸው እንግዲህ ጅዛን ለከተማዋ ለመካም ሆነ ለጅዳ ለመዲና ለሪያድ ብዙም የሚርቅ አይደለም። ወደ ጠዋይፍ ወደዛ በጣም ቅርብ ነው ማለት ነው። እንግዲህ ያንን ሁላ ሀገር ያንን ሁላ በረሃ ያንን ባህር አቋርጠው መጥተው እዚች ቦታ ሲደርሱ ህይወታቸው አለፈ። ኢነን የላሂ ወኢነ ኢለይህ ራጂዑን። ወላሂ በጣም ነው የሚያሳዝኑት። እንዲ ወይኛስ ነገር ወይ እንዲ ሳስበው ግርም ይለኛ። በተለይ በዚህ አራት አምስት ዓመታት እያለቀ ያለ እልቂት ሱብሃንአላህ፣ የሚገርም እኮ ነው። ያው የሰው ልጅ አያልቅም እንጂ ምክንያቱም አንዱ ሲሞት አንዱ ይወለዳል እንጂ ያው የሰው ልጅ በሞት ቢያልቅ ኖሮ አንደኛ ደረጃ ኢትዮጵያዊ ነበር፣ በሞት ቁጥራችን የሚበዛው ማለት ነው። ለምን ህይወታችን የሚያልፈው በብዙ አይነት መንገድ ነው። አጃላችን ደርሶ ቀናችን ደርሶ በሀገራችን በቤታችን አይደለም፣ በየመንገዱ በበረሃው፣ በሀገራችን በየጦርነት በረሃብ፣ በጥም፣ በዲካም እንደዚህ በየበረሃው በየመንገዱ ነው የሚቀረው የኢትዮጵያ ህዝብ ማለት ነው። እና እንግዲህ በዚህ መልኩ እንደዚህ አይነት አደጋ ራሱ ካሁን በፊትም ታውቃላችሁ፣ ብዙ ኢትዮጵያኖች በእንደዚህ አይነት አደጋ ህይወታችሁ እያለፈ ነው። ሰሞኑ ደግሞ በጣም መኪና አደጋ በስቷል። በነገራችሁ ላይ ሳኡዲ ውስጥ በጣም ሀድ እንትን በስቷል፣ አደጋ በስቷል፣ የመኪና አደጋ ላይ ስቱር። ምክንያቱም ሴቱም አሽከርካሪ ነው፣ ወንዱም አሽከርካሪ ነው። ትንሹም ትልቁም በቃ ሁሉም አሽከርካሪ ስለሆነ ነው መሰለኝ። ገብታችሁ ሰርች አድርጉማ ቲክታክ እንደዚህ ኢንስታግራም ስናብሻት የምትጠቀሙ ሰዎች ወላሂ ላዚም በቀን በቃ በሪያድ በጁዳ በመዲና በተለያዩ ሀገር የምታዩት የመኪና አደጋ ነው። አስፈሪ አስፈሪ የመኪና አደጋ አይገርማችሁም? እና አንድ የመኪና አደጋ ምን አየሁ መሰላችሁ? ስድስት ሴቶች ሴቶች ተሰብስበው እንግዲህ ወደ የት ሀገር እየሄዱ እንደኋላ ግን እና ወደኋላ ሀገር ነው እነዚህም ለመዝናናት አብዛኛውን እንደዚህ ጁዳ የምናምን ሴቶች ስብስብ ብለው ይሄዳሉ። ወደኋላ ኋላ ሀገር ሀጣሁን የኔ ሰዎች ሴቶቹ ተሰብስበው ከከሚስ ከጁማ ጧይፍ ጅዛን አብሃ ነው የሚሄዱት፣ ለመዝናናት ሴቶቹ ብቻ ሰብስብ ብለው የሚሾፍረው ማን ነው? ሴት ነው፣ ሴቶቹ ናቸው ራሳቸው የሚሾፍሩት። እንግዲህ እንደዚህ እያሉ ተሰብስበው ለመዝናናት በሚሄዱበት ሰዓት ስድስት ሴቶች ህይወታቸው አለፈ። እና በጣም የመኪና አደጋ በዝቷል ሰሞኑን እንወላይ እና መንገድ ላይ እኮ በቃ ሁሉም አሽከርካሪ ስለሆነ አሁን ድሮ ድሮ ሴት አይሾፍርም ሹፌር ነው የሚሾፍረው ወይንም ባሏ ወይንም ልጇ ወይንም ወንድሟ ነው የሚያደርሳት አሁን እኮ በቃ እራሳቸው ሹፌር ናቸው ሴቶቹ እና በጣም መንገድ ራሱ ዘሃማ ነው ዘሃማ ሲሆን ደግሞ ያው ይጋጫል መኪና አደጋ ይፈጠራል ማለት ነው ሌላኛው ቪዲዮ ደግሞ እንደምታዩት ምን ይላል አሬስ ማትየው መልፈራሆ ይላል ሙሽራው በሰርጉ ቀን ህይወቱ አለፈ ይላል እና መስር ዘንድሮ መስር ላይ በጣም በቃ ተሰምቶ የማይታወቅ አደጋ ተሰምቶ የማይታወቅ አስፈሪ ነገር እየታየ ነው። ስብሃንላህ እና እንግዲህ ይህን ወንድማችን በሰርጉ ቀን ህይወቱ አለፈ። አላህ ይራህመው። ኢነ ሊላ ወይነ ኢለይ ራጅን። እውነት የሰው ልጅ ማለት ነው ነፍስ በየትኛውም ሰዓት በየትኛውም ምድር እንደምትሞት አታውቅም። የሆነ ኡስታዝ መሐመድ ደውል ሲያስተምር መቼም የማራሳው ጥያቄ ነበረ ነፍስ በየትኛው ሰዓት ወይም በየትኛው ምድር እንደምትሞት አታውቅም ይለን ነበር። ወላ ላዚመች አእምሮ ያወጣም እና እንደዚህ አይነት ነገሮች እንግዲህ በሰርጉ ቀን እንደምታዩት ሙሽሬትን ለማስደሰት ከሙሽሬት ጋር እንዲሁም ከአጃቢዎቹ ከቤተሰብ፣ ከዘመድ አዝማድ እንደዚህ ታጅበው በሰርጋቸው ቀን እየተደሰቱ እየጨፈሩ ባሉበት ሰዓት በዛው በደቂቃ በሰከንድ ህይወቱ ያልፋል። ሆስፒታል ወይንም ዶክተሮች ራሱ አልደረሱለትም። እዛው አለበት ቦታ ነው ህይወቱ ያለፈው ማለት ነው። አያችሁ። እና በጣም ነው ከባድ ነው። እና መስር ላይ እንግዲህ በዚህ ሰሞን በጣም ከባድ ከባድ ነገር ነው የምታዩት። በባለፈው አይታችሁ ከሆነ ሁለተኛ ሚስት ተገብታ ባሏን እና የባሏን ስድስት ልጆች፣ ሰባት ነፍስ ባንድ ያጠፋችሁ፣ እንዲሁም ደግሞ አንድ ወንድም እንደዚሁ ሶስት ልጆች የገዛ ልጆቹን የገደለ ወንድ። ብቻ በጣም ከባድ ከባድ ነገር እየሰማን ነው ወገን፣ ምን ወዴት እየተሄደ ነው? አኪራ ዘመን ደረሰ ለካ። እና እውነት ከድንገተኛ አደጋ እንደው አላ አይታበቃችሁ። ሞት መቼ ስለማንም አይቀርም በነገራችሁ ላይ እና ይህን ሰውዬ እንግዲህ ያው ታዋቂም ፌመንስም ነገር ሳይሆን አይቀርም። አሁን ይሄ ሰውዬ ከሞተ በኋላ ኢንተርቪዎች፣ የድሮ ኢንተርቪዎች ምናምን እየወደ ይገኛሉ። ሰውዬ ፌመንስ ነገር ነው። እና በዚች ሰዓት በሰርጉ ቀን ሙሽሪትን ይዞ ወደ ቤቱ ሊሄድ ሲል ነው ህይወቱ ያለፈው። እንግዲህ ተጫውተው ሰርግ ላይ ታውቃላችሁ፣ ብዙ ነገር አለ፣ ምግብ ይበላል፣ ይጨፈራል። እዚህ ጋር ስጦታ የሚሰጥም ለሙሽሪት ስጦታ ይሰጣል። ብቻ ልነግራችሁ አልችልም። እዚህ ጋር እህቶቹ መኖቹ እና እንግዲህ እዛችሁ ቦታ ትንሽ ጨፍሮ ወደ ቤታቸው ጭፈራቸውን የሰርጉን ያኔ ፕሮግራም ሊያል ትንሽ ደቂቃ ያው ያው እያለቀ ወደ ቤታቸው ሊሄዱ ሲሉ እዛው ነው ልብ የናመነ የሚሉ እህቶቹ ምናምን ምንድን ነው ምን ሆንክ? እያሉት እዛው ህይወቱ አለፈ። ዶክተር ራሱ ሊጠራ ሲመጣ ዶክተር ሰውዬው በህይወት የለም ህይወቱ አልፏል ማለት ነው። በዚህ ቅስፈት በዚች በደስታው ከኒ ዘር ያላህ ስራ እንግዲህ ይሄን አላህ ጽፎበት ነው። በሰርግህ ቀን ወደ አኺራ ትሄዳለህ። በሰርግህ ቀን ይችላል ለምን ትሰናበታለህ ተብሎ ያው ተጽፎበት ነው። በሰርጉ ቀን ሙሽሪትን ተለያት ማለት ነው። ሆነት ከባድ ነው። በነገራችን ላይ እንደዚህ አይነት ነገር ስናያችሁ እዚህ ጋር እንግዲህ ልብን ብሎ ወርቆ ያው በዛው ህይወቷ አለፈ ማለት ነው። ተ አላቅም እኔ ልብ ከሚኖርበት በሽታ ይኖርበት እዚህ እንግዲህ በጣም ደስተኛ ነው እንደምታዩት ሱብሃንአላህ። እና ቤተሰብ የዛሬው ቪዲዮ ይህንን ሰማ ስላል ለቻና አዲስ ከሆናችሁ ደግሞ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። የመዲያም ቅመም ከመዲያም ኩሽና ስለሆንኩኝ ማለት ነው። እና ላይክ እያደረጋችሁ የሞቱትንም አላህ ይርሐማቸው። ሞት አይቀርም። ሁሉ ነፍሲን ዛይቀቱል መውት፣ ሁሉም ነፍስ ሞትን ቀማሽ ናት። ግን መቼና የት እንደምንሞት ብቻ ነው የማናውቀው። በነገራችሁ ላይ ሁላችንም ወደዛው እንሄዳለን። ስለዚህ ምንም የሚያስፈራ ነገር አይኖርም።